አይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም የመከላከያ ሰራዊቱ አዛዦች የትግራይ ላይ ዛቻ እንደቀጠለ ነው። የሜካናይዝድ የክፍለ ጦር አዛዥ የሆኑት ሰው ወያኔ ያሉትን ኃይል ወልቃይት ላይ ሆነው ሲሰድቡ ተሰምቷል። ከሰሞኑ ዘውዱ በላይና ዳምነ መንግስት የተሰኙ ሁለት ጄኔራሎችም እንዲሁ ለአራተኛ ዙር እየተዘጋጁ ነው፣ ውጊያው የቴክኖሎጂ ነው ወዘተ የሚሉ ፉከራዎችን አሰምተው ነበር። ሰሙታላችሁም። ኤርትራ በኢትዮጵያ ውስጥ በብዝበዛ ተግባር ላይ ተሰማርታለች ሲል የብልጽግናው የውጭ ጉዳይ ሚኒስቴር ገለጸም። የኤርትራውን ፕሬዚደንትና የኤርትራ ላይ ሄቃንን በወራሪነትና በዘራፊነትም ከሷል። ዝርዝሩ ተዘጋጅቷል። የቻይና የማዕድን አውጪዎች ከወታደራዊ አመራሮች ጋር በመሆን በትግራይ የሚያከናውኑት ሕገወጥ የወርቅ ማውጣት ስራን የተመለከተው ሪፖርት ወጥቷል። ይህ በእንዲህ እንዳለ ኮሚሽኑ የኤርትራና የኢትዮጵያ ኃይሎች አምስት ቢሊዮን ዶላር የሚገመት ጉዳትን በትግራይ መሰረተ ልማት ላይ ማድረሳቸውን በጥናቱ አረጋግጧል። ተጨማሪውን ይዘናል። አምሳ ሰባት ሺህ ኤርትራውያን ወደ ኢትዮጵያ መሰደዳቸውን አንድ ጥናት አመለከተም። የኤርትራው አገዛዝ በተለይም የአፋርን ህዝብ በልዩ ሁኔታ ጥቃት እየሰነዘረበት ነውም ተብሏል። ሌላኛው መረጃችን ነው። በቤንሻንጉል ጉሙዝ ክልል የጦር ማሰልጠኛ እየተከፈተላቸው ያሉት የጦር አዛዥ ምንም አይነት መሳሪያ እንዳይደርሳቸው የሚያደርግ እርምጃ እንዲወሰድባቸው የአሜሪካው የውጭ ጉዳይ ሚኒስትር ጥሪ ያቀረቡ የአብይ አህመድና የሄሚቲ አለቃ እንደሆነች የሚነገርላት የተባበሩት ዓረብ ኢሚሬቶችም እየተወገዘች ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። የመከላከያ ሰራዊቱ አዛዦች የትግራይ ላይ ዘመቻ እንደቀጠለ ነው። የሜካናይዝድ የክፍለ ጦር አዛዥ የሆኑት ሰው ወያኔ ያሉትን ኃይል ወልቃይት ላይ ሆነው ሲሰድቡ ተሰምቷል። ከሰሞኑ ዘውዱ በላይና አዳምነ መንግስት የተሰኙ ሁለት ጄኔራሎችም እንደዚሁ ለአራተኛ ዙር ጦርነት እየተዘጋጁ ነው፣ ውጊያው የቴክኖሎጂ ነወዘት የሚል ፉከራ ማሰማታቸው የሚታወስ ነው። በእርግጥ የነዚህ ሁሉ የመከላከያ ሰራዊቱ አመራሮች ፉከራዎች መነሻም ጠቅላይ ሚኒስትር አብይ አህመድ በፓርላማ ቀርበው የትግራይ ሰዎች ላይ ሲያቀርቡ ቅርቦት የከረሙት ዛቻ ነው። ከወራት በፊት የሃይማኖት አባቶች ትዕይንት ተናክነው ነው ነገሩ በከፊል ከተረሳ በኋላም በቅርቡን በተመሳሳይ የህዝብ ተወካዮች ምክር ቤት ፊት ቀርበው ከህወሀት ጋር ያደረጉትን ያን ስምምነትም ክደው የግለሰቦች አድርገው አቅርበው ሲከራከሩ፣ ከዛም ሲዝቱ ተሰምተው ነበር። ያን የተከተለው ደግሞ የፊልድ ማርሻል ብርሃኑ ጁላ ዛቻ ሲሆን፣ ህወሀት እኒህ ኃይል ካልጠፋ ሰላም የለንም የሚል ንግግር ማቅረባቸውም የቅርብ ጊዜ ትውስታ ነው። የሆነ ኢትዮጵያ ውስጥ የተፈጠረ የክደት መንፈስ የክደት ኃይል ነው። ይሄ ኃይል ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝ። ይህንን ተከትለው የተለያዩ ጄኔራሎች የሚያሰሙት ዛቻ መቆሚያ አላገኘም። ትናንት በወልቃይት ቀጠና ሲናገሩ የተደመጡት በመከላከያ ሰራዊቱ የአምስተኛ ሜካናይዝድ ክፍለ ጦር ዋና አዛዥ የሆኑት ብርጋዴር ጄኔራል መልካሙ በየነም አንዱ ናቸው። የፋኑ ኃይሎችን ዘራፊዎች የትግራይ ኃይሎችን ደግሞ ወራሪዎች ሲሉ የሰየሙትን ሰው ወልቃይት ለዳግመኛ ጭቆና እንዳይዳረግ በዘራፊዎችና ወራሪዎችም ላለመበላት ራስን ማዘጋጀት ግድ ይላል እያሉም አቅርቧል። ትናንት ሰሜን ዝኔ ካድና የወጋ ነው ሲሉ የገለጹትና በስም ወያኔ ሲሉ የጠሩትን አካልም እኛን ለማሳነስ ከግብረ አበሮቹ ጋር በመሆን እየሰራ ነው የሚል ውንጀላም አስከትሏል። እንዲህ ያለው የመከላከያ ሰራዊቱ አዛዦች ዛቻና ክስ ከሰሞኑ የተደጋገመ ነው። የሰሜን እዝ ምክትል አዛዥ ሆኖ በሚሰሩበት ወቅት ከትግራይ ኃይሎች ጎን ተሰልፈው የብልጽግናውን አገዛዝ ለመዋጋት ቃል ከገቡ በኋላ የጦርነቱን አዝማሚያ ገናይተው እራሳቸውን እንደ ምርኮኛ ቆጥረው የነበሩትና በተለይም በ2013 መነጋገሪያ የነበሩት ሜጀር ጄኔራል አዳምነ መንግስቴ ከቀናት በፊት ከወደ ትግራይ ለአራተኛ ዙር እየተዘጋጁ ነው የሚል ገለጻ አቅርበው እንደነበርም ይታወቃል። በሱልጣን ሱስ የተጠመዱት አሁንም ለአራተኛ ዝግጅት እያደረጉ ነው። በፕሪቶሪያ ስምምነት ቃል የገቡትንም እያፈረሱ አሁን ደግሞ አዳዲስ ሙዚቃ እያወጡ እየዘፈኑ ያሳያል። ሌላኛው ጄኔራል ደግሞ የማዕከላዊ እዝን የሚመሩት ሌትናንት ጄኔራል ዘውዱ በላይ ናቸው። እኒህ አዛዥም እንደዚሁ ከቀናት በፊት አሁን ውጊያችን የቴክኖሎጂ ነው ወዘተ እያሉ ሲዘቱ መደመጣቸውን መዘገባችን አይዘነጋም። ዓለም ይስማ፣ እናውቃችኋለን። አብረን ያደግ ነው እንተዋወቃለን። እኛ ልታታሉልን አትችሉም። ዛሬ ሰማንያ ሶስት አይደለም፣ ዛሬ ሌላ ነው። እንድታውቁ እንፈልጋለን። እናንተ ስትዘጋጁ እናንተ አኩረባ ስትሰሩ ዝም ብለን አናይ። ዛሬ ፈከራ አይደለም በፈከራ አይደለም ውጊያ ውጊያ በሳይንስ ነው። ፈከራ አይተው ዳግመኛ ትግዱን እኛ ለትልቅ ጉዳይ እየተዘጋጀን ነው፣ ረፉልን እንዲህ ባለመልኩ ተከታታይነት ባለውና በተቀናጀ ሁኔታም ህዝባቸው ጋር ዳግም ጦርነት ለመግባት ሲዝቱ የሚውሉ የብልጽግናው የሲቪልና ወታደራዊ አመራሮች፣ በሌላ በኩል ደግሞ ከሌላ ወገን ለጦርነት እየተዛተባቸው እንደሆነ ሲገልጹ መስማት እንቆቅልሽ የሚሆነውም በዚህ ምክንያት ነው። ኤርትራ በኢትዮጵያ ውስጥ በብዝበዛ ተግባር ላይ ተሰማርታለች ሲሉ ጌዲዮን ጢሞቴዎስ ተናገሩ። የውጭ ጉዳይ ሚኒስትሩ የኤርትራው ፕሬዝደንትና የኤርትራ ሊሂቃንን በወራሪነትና በዘራፊነት ከሷል። ጠቅላይ ሚኒስትር አብይ አህመድ ከጥቂት ዓመታት በፊት በኢትዮጵያ ፍቅር ያበዱና የነደዱ ናቸው እያሉ ሲያወድሷቸው የነበሩትን የኤርትራውን ፕሬዝደንት ከቅርብ ጊዜያት ወዲህ ደግሞ ኢትዮጵያን በማተራመስና በመዝረፍ የሚታወቅ ባህሪ ያላቸው ናቸው እያሉ በመናገር ላይ ናቸው። ከጥቂት ዓመታት በፊት በጋራ ሆኖ በኢትዮጵያ ውስጥ በግድያ በዝርፊያና በአስገድዶ ፈር ዘመቻ ላይ እየዘመቱት አብይና ብልጽግናዎች ኢሳያስም ይሁን ሻቢያን መተቸት ወንጀል አድርገው ከመፈረጃቸውም በላይ ኤርትራን ሰለላቸዋል በሚል የኢትዮጵያ የደህንነት መስሪያ ቤት ሰዎች እያሰሩ እንደነበርም አይዘነጋም። በ99 ዓ ም የተፈጸመውን የሻቢያን ወረራንም ኢትዮጵያ ላይ እየተከፈተ ሳይሆን በትግራይ ላይ እየተካሄደ እንደሆነ አድርገው ሲናገሩ እንደነበር የሚዘነጋ አይሆንም። ሻቢያ ወረራ መጥቶ ሻቢያን አሸንፈን ከውድቀት ከሽንፈት አድነናቸዋል። እንዲህ እያሉ ይናገሩ የነበሩት የኦህዴድ ብልጽግና ገዥዎች የኤርትራ ሰራዊት ከተቆጣጠራቸው የኢትዮጵያ ግዛቶች እንዲወጣ አድርጉ በሚል በተባበሩት መንግስታት በአውሮፓ ህብረትና በአሜሪካ ጭምር ይጠየቁ የነበረ ቢሆንም መልሳቸው ግን ኤርትራ የያዘው የራሱን ግዛት ነው የሚል ነበር። አሁን ደግሞ የውጭ ጉዳይ ሚኒስትራቸው ጌዲዮን ጢሞቴዎስ ፕሬዚደንት ኢሳያስና ቡድናቸው በ1990 ኢትዮጵያን ከመውረሩ በፊት በዝባዥነት እንደነበረው አሁን በሰሜን ኢትዮጵያ ግዛቶችን ተቆጣጥሮ እንደሚገኝ ሲናገሩ ተሰምቷል። ኤርትራ የኔ ብቻ ኢትዮጵያ ግን የጋራችን የሚለው የበዝባዥነት ፖሊሲ እንደሚከተልም አንስቷል። ኤርትራን ጋቨርኒንግ ክላስ ቢሊቨስ ዳት ኤርትራን ሳብስቴክ ኢን ኢትዮጵያን ኢኮኖሚ የኤርትራ ገዥ መደብ በኢትዮጵያ ኢኮኖሚ ውስጥ ድርሻ ላይ ብሎ ያምናል። ይህም ኤርትራ የብቻችን ኢትዮጵያ የጋራችን ከሚል እሳቤ የሚመነጭ ነው። ይህ ደግሞ ችግር ሲፈጥር የቆየ አስተሳሰብ ነው። በ1990 ጦርነት ከመካሄዱ በፊትም ዘራፊነትና በዝባዥነት በርክቶ ነበር። አሁንም ያንኑ እየደገሙ ነው። የብልጽግናው ገዢዎች የኤርትራ ሰራዊት የኢትዮጵያ ግዛትን ተቆጣጥሮ እንደሚገኝ ሲናገሩ ተደምጠው አይታወቅም። ከዳንኤል ክብረት እስከ ዛድግ አብርሃ፣ ከአብይ አህመድ እስከ ብርሃኑ ጁላ ይህንኑ ክህደት ሲፈጽሙ ከመቆየታቸው ባሻገር ኤርትራንና ና ፕሬዚደንቱን ሲያወድሱም ነው የሚታወሱት። ወደ ይፋዊ ፕሮፓጋንዳ ጦርነት በገቡበት በአሁኑ ወቅት ግን የኤርትራን መንግስት የኢትዮጵያ ጠላቶች ሁሉ መሳሪያ ይሉታል። የኤርትራ መንግስት በኢትዮጵያ ላይ ጥላቻ ያላቸው ኃይሎች ሁሉ መሳሪያ ሆኖ የሚያገለግል ነው። የኢሳያስ ዶክትሪን የሚባል ነገር አለ። ይህ ዶክትሪን ኤርትራን ለማጽናት ኢትዮጵያን ጤና መንሳት የሚል ነው። ይህ ከ30 ዓመታት በላይ የኖረ ነው። ኢትዮጵያስ የኢሳያስ አፈወርቂ አስተምሮ ይህ ከሆነ ታዲያ ኢትዮጵያን ለማተራመስ ስለምን ጋበዛችሁት? ስለምን ስለ ኢትዮጵያ የሚያስብ ኢትዮጵያዊ የሚወድ ነው ስትሉን ቆያችሁ? ለሚለው ጥያቄ የጌዲዮን ጢሞቴዎስ ንግግር የሰጠው ማብራሪያ ግን የለም። እጅግ የተወደድክና የተከበርክ በኢትዮጵያ ሕዝብ የተናፈክ የሀገር ኤርትራ ፕሬዚዳንት ወደ መድረክ መጥተህ ለሕዝብህ መልእክት እንድታስተላልፍ በታላቅ አክብሮት እጋብዛሃሉ። ይሱ ሲባሉ ቀልቼ ይመጣ ፕሬዚዳንት ኢሳያስ በሩቅ ከማቃቸው ከመገመታቸው በጣም በተለየ መልኩ ለኢትዮጵያ ህዝብ ትልቅ አክብሮት ፍቅር ያላቸው የኢትዮጵያ ሰላም፣ የኢትዮጵያ ልማት የሚያስጨንቃቸው ብልጽግና ሻቢያን ጋብዞ አብይ አህመድ ኢሳያስ አፈወርቅን ጠርተው አንድ ሚሊዮን የሚደርሱ ኢትዮጵያውያንን ለሞትና ሰላሳ ቢሊዮን ዶላር የሚገመት ሀብት ለውድመት መዳረጋቸው፣ ይህንን በማድረጋቸውም ሲያመሰግኗቸው እንደሚኖሩ መናገራቸው አይዘነጋም። የቻይና ማዕድን አውጪዎች ከወታደራዊ አመራሮች ጋር በመሆን በትግራይ የሚከናወነው ህገ ወጥ ወርቅ ማውጣት ስራን የተመለከተው ሪፖርት ወጥቷል። ይበንዲ እንዳለ ኮሚሽኑ የኢትዮጵያና የኤርትራ ኃይሎች አምስት ቢሊዮን ዶላር የሚገመት ጉዳትን በትግራይ መሰረተ ልማት ላይ ስለማድረሳቸው በጥናቱ አረጋግጧል። በአንድ ወቅት የጦርነት ማዕከል የነበረው አሁን ደግሞ የውጭ ኩባንያዎች ከወታደራዊ አዛዦች ጋር በመሆን ህገ ወጥ የማዕድን ማውጣት የሚከናወንበት የትግራይ ክልል ይላል ግሎብ ኤንድ ሜል ላይ የሰፈረው ጥናታዊ ሀተታም። ከካናዳ ጭምር የአካባቢ ልማት ፈቃድ ያገኙ እንደዚሁም የገንዘብ ድጋፍና በማሽነሪ የታገዙ ቻይናውያን ማዕድን አውጪዎች ከወታደሮች ጋር በመሆን በህገወጥ የማዕድን ማውጣት ስራ ላይ ተጠምዷል፣ ሲልም ጥናቱ ያትታል። ቦታዎቹ የሚጠበቁት ግዙፍ የኮንትሮባንድ መረቦችን በሚቆጣጠሩ የጦር አመራሮች ሲሆን፣ ይህ ህገወጥ ንግድ በጦርነት በወደመው ክልል ውስጥ ተጨማሪ አለመግባባትና ግጭት ምንጭ እየሆነ ስለመሆኑም ያነሳል። ለወትሮ የምዕራባውያንና የቻይና ኩባንያዎች ዓለም ላይ ይፎካከራሉ አንዳ ማዕከላቸው ሌላኛቸው ላይ ይዘምታሉ ይባል ነበር። በትግራይ የህገወጥ የማዕድን ቁፋሮ ግን በጋራና ተናበው ይሰራሉ ሲልም ይቀጥላል። ከነዚህ ተቋማት ውስጥ ደግሞ ኢኤኤም አንዱ ሲሆን በክልሉ የሚከናወነው ህገወጥ የወርቅ ማውጣት ሂደቱም መርዛማ ኬሚካሎችን በመጠቀም የሚከናወን በመሆኑ የአካባቢውን መሬትና ውሃ እየበከለ ስለመሆኑም ያብራራል። በአካባቢው የሚገኙ ነዋሪዎች እንግዳ የሆኑ የቆዳ በሽታዎች እንደሚታዩባቸው እንደዚሁም ሰብሎቻቸውና እንስሳቶቻቸው እየሞቱ ስለመሆኑም ሪፖርት ማድረጋቸው መሆናቸውን ዘገባው ጠቅሶታል። በዚህ ሂደት ውስጥ የኢትዮጵያ ብሔራዊ ባንክ እንኳን ባለፈው አንድ ዓመት ውስጥ ከትግራይ ማዕድን አውጪዎች ከ18000 ኪሎ ግራም በላይ ወርቅ መግዛቱን ይህ መጠን ግን ክልሉ በመደበኛነት እንዲያመርት ከሚጠበቀው ከ30 እጥፍ በላይ እንደሚሆን፣ አብዛኛው ወርቅም ከህገወጥ ምንጭ የሚመጣ መሆኑን ያረጋግጣል ተብሏል። ይህ በእንዲህ እንዳለ ከሶስት ዓመታት በፊት በነበረው የትግራዊ ጦርነት ጉዳትን በተመለከተም የዘር ማጥፋት አጣሪ ኮሚሽኑ ባወጣው ሪፖርት በክልሉ የህዝብ መሰረተ ልማት ላይ ከፍተኛ ት ስለመከሰቱ አሳውቋል። ሪፖርቱ በጦርነቱና በነበረው ከበባ ምክንያት በኃይል፣ ውሃ፣ ቴሌኮሚኒኬሽን፣ መንገዶችና ሌሎችም ዘርፎች ሙሉ በሙሉ ማለት በሚቻል ሁኔታ በወቅቱ አገልግሎት ማቆማቸውና አምስት ቢሊዮን ዶላር ጉዳት መድረሱንም ያመላክታል። በዚህ ሪፖርት መሰረት በትግራይ የህዝብ መሰረተ ልማቶች ላይ የደረሰው ጉዳት በጦርነቱ አጋጣሚ ብቻ የተከሰተ ሳይሆን ሆነ ተብሎ ኢላማ ስለመደረጋቸውም ገልጿል። የጉዳቱ ሂደትም የክልሉን ኢኮኖሚያዊና ማህበራዊ መሰረቶችን ለማ ለማፍረስ ሆነ ተብሎ ከተደረገ ጥረት ጋር የሚመሳሰል እንደሆነ አብራርቷል። የትግራይ የዘር ማጥፋት አጣሪ ኮሚሽን ባለፈው ሳምንት ባወጣው ሪፖርቱ በ2013 ጥቅምት ላይ በተቀሰቀሰው ጦርነት ሳቢያም በትግራይ ክልል በተፈጥሮ ሃብትና አካባቢ ላይ የደረሰው አጠቃላይ ውድመትና ኪሳራም ከ46 ቢሊዮን የአሜሪካን ዶላር በላይ እንደሚገመት እናም ከዚህ ውስጥ የደን ዘርፉ ከፍተኛ ጉዳት የደረሰበት ስለመሆኑ መግለጹም ይታወሳል። አምሳ ሰባት ሺህ ኤርትራውያን ወደ ኢትዮጵያ መሰደዳቸውን አንድ ጥናት አመለከትም። የኤርትራው አገዛዝ በተለይም የአፋር ሕዝብን በልዩ ሁኔታ ጥቃት እየሰነዘረበት ነው ተብሏል። በሀገሩም ሆነ በጎረቤት ሀገራት ዜጎች ላይ ጥቃትን በመፈጸም የሚታወቀው የአስመራው መንግስት በዛች ሀገር የሚኖሩም የአናሳ ብሔር አባላትን በተለየ ሁኔታ እየበደለ ነው ሲል ሪፖርቱን ያስነበበው ጄኖሳይድ ዋች ነው። ከአናሳ ብሔር በወጡ ገዢዎች እንደሚመራ የሚነገርለት የኤርትራው ሻቢያም በሌሎች አናሳዎች ላይ ጥቃትን በመፈጸሙም ሃምሳ ሰባት ሺ ዜጎች ወደ ኢትዮጵያ እንዲሰደዱ ምክንያት ሆኗል ተብሏል። ተቋሙ ባወጣው ሪፖርትም የኤርትራ አፋሮች እጅግ መድሎ ከሚደርስባቸው የማህበረሰብ ክፍሎች መካከል ዋናዎቹ ናቸው ያለ ሲሆን ይህም አገዛዙ በአስመራው መንግስት ከሆነበት ዘመን የሚጀምር ነው ብሏል። የኤርትራ መንግስት የአፋር ማህበረሰብን ከጥንት መኖሪያው እያፈናቀለም፣ መተዳደሪያውን የአሳ ማጥመድ ስራ እየነጠቀም፣ የጅምላ እስራቶችን እየፈጸመ ቀጥሏል ሲልም አትቷል። በኤርትራ ውስጥ የሚገኙ አናሳ ብሔሮች ሁኔታ አሳሳቢ ነው ያለው ጄኖሳይድ ዋች መንግስት በይፋ አራት ሃይማኖቶችን ብቻ እውቅና እንደሚሰጥ አስታውሶ ሌሎችን ግን ያስራል፣ ያሳድዳል፣ እንደዚሁም ሃይማኖታዊ ነጻነታቸውን ይገፋልን ብሏል። ተቋሙ በኤርትራ ሰፊ የሰብአዊ መብት ጥሰቶች መኖራቸውንም ገልጾ ለአብነትም በተቃዋሚዎችና በአናሳ ብሔሮች ላይ የሚፈጸም ጥቃት፣ የመገናኛ ብዙሀን ገደብ ይጠቀሳሉ። የዚህ ሁሉ ምክንያትም ስልጣን በፕሬዝደንት ኢሳያስ አፈወርቄ እጅ ስር ብቻ መከማቸቱ ነው ብሏል። ጀኖሳይድ ዎች ኤርትራ ከኦህዴድ ብልጽግና መራሹ አገዛዝ ጋር ሆነም በሰሜን ኢትዮጵያ በፈጸመችው ወንጀል ባለም አቀፉ ፍርድ ቤት ተጠያቂ መሆን አለባት ሲልም ምክር ሀሳቡን አስቀምጧል። ተቋሙ ቃል በቃል ባስቀመጠው ምክረ ሀሳብም አሜሪካ ወይም የተባበሩት መንግስታት ድርጅት አባል ሀገር ኤርትራና ኢትዮጵያም በትግራይ ጦርነት ወቅት ለፈጸሙት የዘር ማጥፋት ድርጊት ክስ እንዲመሰርቱ፣ እንደዚሁም በኤርትራ ውስጥ የሚፈጸሙ የሰብዊ መብት ጥሰቶችን እንዲመረምሩ፣ ጉዳዩንም ወደ ዓለም አቀፉ ፍርድ ቤት አይሲጄ ሊያቀርቡት ይገባል ሲል አሳስቧል። ጄኖሳይዶች ኤርትራ ሰራዊቷን ከትግራይ እንድታስወጣ፣ እንደዚሁም ለሁሉም ዜጎች በተለይም በሃይማኖትና በብሔር አናሳ ለሆኑ የማህበረሰብ ክፍሎች ጥበቃ በማድረግ የሃይማኖት የመናገር የመሰባሰብና የመምረጥ ነፃነቶችን እንድታረጋግጥም ጥሪ አቅርቧል። በቤኒ ሻንቁል ጎምዝ ክልል ጦር ማሰልጠኛ እየተከፈተላቸው ላሉት የጦር አዛዥ ምንም አይነት መሳሪያ እንዳይደረግላቸው የሚያደርግ እርምጃ እንዲወሰድ የአሜሪካ የውጭ ጉዳይ ሚኒስትር ጥሪ አቀረቡ። የአብይ አህመድና የሐሚት ያለቃ እንደሆነች የሚነገርላት የተባበሩት አረብ ኢሚሬቶች ምሬቶች እየተወገዘች ነው። የተባበሩት አረብ ኢሚሬቶች ለብልጽግና ገዢዎች በሰጠችው ትእዛዝና የገንዘብ ድጋፍ በቤኒ ሻንቁል ጎምዝ ክልል ሚንጊ ወረዳ አስር ሺዎችን የሚያሰለጥን ማዕከል እየከፈተች ስለመሆኑ ከቀናት በፊት መዘገባችን አይዘነጋም። ይህ ማዕከል የሚያገለግለው ደግሞ በዓለም አቀፍ ተቋማትና የመገናኛ ብዙሀን በጄኖሳይድ እየተከሰሰ ያለው የሱዳን ሚሊሻ ጦርን በመተም አቅጣጫ ወደ ካርቱም ጥቃት እንዲከፍት ለማስቻል ነው። ይሁን እንጂ በሚሊሻው ኃይል ላይ የሚደረገው ጫና ቀጥሎ ታጣቂ ኃይሉ ወታደራዊ መሳሪያዎች የሚያገኝበት ምንጭ እንዲገታ አሜሪካ እየጠየቀች ነው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኤልፋሽር በጅምላ ግድያ የተከሰሰው የሱዳን ፈጥኖ ደራሽ ኃይሎች ጦር መሳሪያ አቅርቦት እንዲቋረጥ ዓለም አቀፍ እርምጃ እንዲወሰድ ጥሪ አቅርበው ቡድኑ የሚፈጽማቸው ወንጀሎችንም ዘርዝሯል። በካናዳ በ ተደረገው የቡድን ሰባት የውጭ ጉዳይ ሚኒስትሮች ስብሰባ መዝጊያ ላይ ሩቢዮ አር ኤስ ኤፍ በሲቪሎች ላይ ግድያ፣ አስገድዶ መድፈርና ወሲባዊ ጥቃትን ጨምሮም ስልታዊ ጭካኔዎችን ፈጽመዋል ብለዋል። በዳርፉር ክልል ውስጥ የሚኖሩና አረብ ያልሆኑ አፍሪካውያን ጎሳዎች በሃሚት የታጣቂዎች ኢላማ መደረጋቸውንና ይህም እንደ የዘር ማጥፋት እንደሚቆጠር አሜሪካና የሰብአዊ ቡድኖችም ይገልጻሉ። ሩቢዮ በኤልፋሽር በተፈጸመና ጭካኔ የተሞላበት በሚል የተገለጸውን የሃሚት የኃይሎችን ጥቃት ሴቶችና ህጻናት ኢላማ የሆኑበት ነው ሲሉ ሲሆን እነዚህ ጥቃቶች በፍጥነት እንዲቆሙ መደረግ አለበት ብሏል። ለማስቆም የምንችለውን ሁሉ እናደርጋለን። አጋር አካላት ከኛ ጋር እንዲሆኑ አበረታተናል ሲሉም ነው የተደመጡት። የመሐመድ ቢን ዛይድ መንግስት የአር ኤስ ኤፍ ዋና የጦር መሳሪያ አቅራቢ እንደሆነ በዓለም አቀፍ ተቋማት በኩል ተረጋግጦ ተደጋጋሚ ውንጀላዎችና ውግዘቶች ቢደርሱም ማርኮ ሩቢዮ ግን ሀገሪቱን በይፋ ከመተቸትና ከመጥራት ተቆጥቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይመስሉ ነበር አበቃን ቻሪ ያሰማል